ዙሪያችንን በምገባ በንቃኛው በተለይ የኑሮ ሸክም ከብዷቸው የሚንገዳገዱ ብዙ፣ ግራ የተጋቡ የፍቅር ግንኙነታቸው ያልሰመረላቸው፣ ብዙ ገንዘብ ኖሯቸው ደግሞ ደስታ ይራቃቸው፣ ብዙ ጊዜ ባለመግባባት የፍቅር ግንኙነታቸው የሚቋጩ ብዙ ሴት ጓደኞችሽ ሊሆኑ ይችላሉ። በአካባቢሽ ያሉ ሰዎች ሊኖሩ ይችላሉ። መቼም ሁላችንም በፈተና ውስጥ የምናልፍናሉ። ያን ፈተና ግን ተቋቁመን ማለፍ ስንችል ህይወትን ድል ማድረግ እንችላለን። የምንፈልገውን ነገር እጃችን ማስገባት እንችላለን። ስለዚህ መሸከም የማይገቡንን ሸክሞች አራግፈሽ፣ በተለይ ደግሞ የሚከብድብሽን፣ በተለይ ቻሌንጅ የሚሆንብሽን ነገሮች እየተውሽ የሚጠቅሙሽን ነገሮች ብቻ በመያዝ ለኑሮሽም፣ ለትዳርሽም፣ ለፍቅር ግንኙነትሽም የሚጠቅሙሽን ነገሮች መምረጥ ይኖርብሻል። ያ ሆነ ግን ተስፋ አድርጋለሁ ይሳካልኛል፣ ስራ ሰርቼ ይለወጣሉ ማለት ጥሩ ነገር ነው። ብዙ ጊዜ እንመኛለን አይደለ? ማንም ሰው ለራሱ መጥፎ ነገርን አይመኝም። አንቺም እንደዚህ ሆኖ አደለ? የሆነ የተሻለን ነገር ትመኛለች። አሁን ዛሬ ካለሽበት የኖሮ ደረጃ አሁን ካለሽበት የብቸኝነት ህይወት ወጥተሽ የሆነ ጥሩ የፍቅር አጋር ለመያዝ ታስብ ያለሽ። ይህ ሀሳብ ደግሞ አካል የሚለብሰው ፊዚካሊ መታየት ሲጀምር ነው፣ የሆነ አክሽን መውሰድ ስትጀምሪ ነው። ይህም በምታደርጊበት ጊዜ ደግሞ በተቃራኒ ደግሞ የሚከሰቱ ኔጌቲቭ የሆኑ ነገሮች ሰዎች ወይም ፈተናዎች የምንላቸው አሉ። እነዚህን ፈተናዎች ደግሞ ድል ማድረግ አለብሽ። በኑሮም ሊሆን ይችላል፣ በገንዘብ እጦት ሊሆን ይችላል፣ በቦታ ርቀት ሊሆን ይችላል፣ በነገሮች አለመስማማት፣ አለመግባባት ሊሆን ይችላል። እነዚህን ሁሉ ነገሮች የሚገጥሙሽ ናቸው። በህይወት ፈተና እነዚህ አይነት ነገሮች ሊገጥሙሽ ስለሚችሉ ነው። እነዚህን ነገሮች ደግሞ ድል ማድረግ ስትጀምሪ ብዙ የኑሮ ሸክሞችሽን ማራገፍ ትችያለሽ ማለት ነው። ይህን በምታደርጊበት ጊዜ ብዙ ጊዜ ተስፋ ማጣትን ከራስሽ ላይ እያስወገድሽ ትመጫለሽ። ንዴትን፣ ጭንቀትን፣ ብስጭትን ከራስሽ ላይ እያራቅሽ ትመጫለሽ ትነሳለች ማለት ነው። ስለዚህ ሙሉ የሆንሽ ማንነትሽን እየገነባሽ ተመጫለሽ። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንም ደግሞ ሰብስክራይብ በማድረግ እንድትጀምሩ ከወዲሁ ጋብዣችኋለሁ። መልካም ቆይታ። ሰዎች አሁን ባለሽበት የኑሮ ዘይቤ ወይም ደግሞ አኳሃን ብዙ ፈተናዎች ብዙ ቻሌንጆች ሊገጥሙሽ ይችላሉ። ከፍቅር ግንኙነት ጋር ተያይዞ፣ ከፋይናንስ ጋር ተያይዞ፣ ከስራ ጋር ተያይዞ ብዙ የሚገጥሙሽ ፈተናዎች አሉ። ታዲያ ይህን ስታስቢ፣ ለምንድን ነው እንደዚህ አይነት ፈተና ውስጥ የምገባው? ለምን ለእኔ ብቻ ሆነ? ለምንድን ነው የምወደው ወንድ ስቀርበው የሚርቀኝ? ለምንድን ነው የእኔ የምላቸው ወዳጆቼ ዘመዶቼ እኔ ላይ የሚነሱት? ከእኔ ለመጠቀም ብቻ የሚያስቡት ማንም ሰው አያስብልኝም። የምታያቸው የሚፈልግባቸው ጊዜያቶች ሊኖሩ ይችላሉ። እዚህ ምድር ላይ ያለ ማንኛውም ሰው ሁሉም ሰው ማለት በሚቻልበት ደረጃ ይፈተናል። እነዚያም ፈተናዎች በድል ተወተን ካላለፍናቸው ወደምንፈልገው ደረጃ ላናደግ እንችላለን ማለት ነው። ስለዚህ አንቺ ጀግና የሆንሽ ሴት ደግሞ በማንም ወንድ ወይም ደግሞ በማህበረሰቡም ዘንድ የምትወደጅ አይነት ሴት ስትሆኝ ደግሞ የሚገጥሙሽ የህይወት ፈተናዎች አሉ። እነዚህ የህይወት ፈተናዎች አሸነፈሽ ካላለፍሽ ብዙ ሰዎች መጨረሻ ላይ ሊሳልቁብሽ ወይ ሊያፌዙብሽ የሚችሉበት ሁኔታ ሊፈጠር ይችላል። ነገር ግን ደግሞ እነዚህ ሁሉ ማሸነፍ የምትችይባቸው ዘዴዎችም አሉ። ምክንያቱም መሸከም የሌለብሽን ሸክሞች መሸከም የለብሽም፣ ማራገፍ ያሉብሽ ነገሮችን ደግሞ ማራገፍ ስለሚኖርብሽ ነው። ታዲያ እነዚህ የሚገጥሙሽ የህይወት ፈተናዎች ምን አይነት ነገሮች ናቸው የሚለውን እንመለከታለን። ስለዚህ ታዲያ የሚገጥሙሽ ፈተናዎች ምን ምን አይነት ናቸው የሚለውን ለመመልከት እንሞክር። መቼም ብዙ ፈተናዎች ይገጥሙናል አይደለ? ተናግረን ዘርዝረን ሊስት አድርገን የማንጨርሳቸው ቻሌንጆች ሊገጥሙን ይችላሉ። ነገር ግን አብዛኛው ሰው ጋር የሚከሰቱ ፈተናዎች፣ በተለይ አንደኛው የሚሆነው በሰው ተከበሽ የብቸኝነት ስሜት የመሰማት አንዳንድ ሰዎችን ተመልክታቸው ከሆነ በዙሪያቸው ብዙ ሰዎች አሉ ብዙ ወንዶች ሊኖሩ ይችላሉ። ብቻ በዙሪያቸው ብዙ ሰዎች አሉ። ነገር ግን ቀረብ ብላችሁ ስትመለከቷቸው የብቸኝነት ስሜት ያጠቃቸዋል። ምክንያቱም እነዚያን ሁሉ ሰዎች በዙሪያቸው እንዳሉ ኤክስፔክት አያደርጉም ወይም ደግሞ አያስቡም። ይሄ ምንን ያስከትላል? በህይወትሽ ላይ ወደኋላ ሊወቱትሽ ይችላል። ወደፊት እንዳትራመጂ፣ ተስፋ እንዳታደርጊ የሆነ የባህዶነትን ስሜት ውስጥሽ ላይ ይዘራል ማለት ነው። ይሄ ደግሞ ምንን ያመጣል? ያለሽ ማህበራዊ ግንኙነት፣ የምታደርጊያቸው የፍቅር ግንኙነት ጅማሮች ቶሎ እንዲቋጩ ወንዶች እንዳይቀርቡ ከሰዎች የመለየት ያም፣ ከፍ ሲል ደግሞ ድብርት ውስጥ የመግባት ከቤት ያለመውጣት፣ እነዚህ አይነት ነገሮች ሁሉ ሊከሰቱብሽ ይችላሉ። ይሄ ፈተና ሊገጥምሽ ይችላል። ስለዚህ ይሄ ፈተና እስከገጠመሽ ምንድን ነው ማድረግ ያለብሽ? በተቻለሽ መጠን ከሰዎች ጋር ለመግባባት ጥረት ማድረግ አስፈላጊ ነው። ሰዎች በዙሪያሽ ካሉ እነዚያን ሰው ቀርበሽ በተለይ ደግሞ የልቤ ነው የምታያቸው ወይ እህትሽ ሊሆን ይችላሉ ወይ የቅርብሽ የሆኑ ዘመዶችሽ ሊሆኑ ይችላሉ። ከእነርሱ ጋር መነጋገር አሁን ካለሽበት ሙድ ለመውጣት ጥረትን ማድረግ በተቻለ መጠን ሞራልሽን ማምጣት መቻል አለብሽ። ይህን ስታድርጊ ነው ታዲያ እንደዚህ አይነት የህይወት ፈተና መውጣት የምትችሉ። ይህን የሚያስከትለው ምን ምንድን ነው ካለ ምናልባት እንግዲህ የጀመርሽ የፍቅር ግንኙነት በጥሩ ሁኔታ ሳይቀጥል ሲቀር በዚህ አይነት ጉዳይ ሊከሰት ይችላል። ምናልባት ብይ ስራ አጥቶት ሊሆን ይችላል። ምናልባት በሰው ሀገር። ስለዚህ እንደዚህ አይነት ፈተናዎች ሲገጥምሽ ከዚያ ፈተና ለመውጣት የቅርቤ ነው ከምትያቸው ሰዎች ጋር ግንኙነት ማድረግ ወይም ደግሞ መነጋገር፣ መመካከር መጀመር አለብሽ። ምናልባት እንደዚህ አይነት አልኝ ውስጥ እያለሽ ያለሽ እህቴ ካለሽ በተቻለሽ መጠን በዙሪያሽ ወዳሉ ሰዎች ቀረብ በይና አንድ ሰው ሚስጥረኛ አድርግሽ ያለውን ነገር አውሪያቸው። ምክንያቱም በውስጣችን ይዘን የምናስቀምጣቸው ነገር ቀስ በቀስ ውስጣችንን እየጎዱን በላያችን ላይ ጫናን እያሳደሩብን ሊመጡ ስለሚችሉ ነው። ምክንያቱም በሰዎች ተከበሽ የብቸኝነት ስሜት እየተሰማሽ የምትሄጂ ከሆነ መጨረሻ ላይ ጥሩ ወዳልሆነው ዲፕሬሽን ሙድ ውስጥ መግባት ሊመጣ ይችላል ማለት ነው። ስለዚህ በተቻለ መጠን ጨለምተኛ ከሆኑ ሰዎች በመራቅ በተቻለ መጠን እየኔ ነው ከምታያቸው ሰዎች ጋር መነጋገር መጀመር አለብሽ። የገጠሙሽን ነገሮች እንደዚህ እንደዚህ አይነት ጉዳይ ገጥሞኛል፣ የማፈቅረው ሰው ነበረ፣ ነገር ግን እሱ ትቶኛል የሚሉ አይነት ቻሌንጆች ሲገጥሙ ማውራት መቻል አለብሽ። ራትን ብቻ አይደለም፣ የመፍትሄ ሰው መሆን አለብሽ ማለት ነው። ስለዚህ መፍትሄን ማበጀት ነው። ሁሌም ለምን ፈተና ገጠመኝ ሳይሆን፣ እንዴት፣ በምን አይነት ዘዴ ነው፣ በምን አይነት መላ ነው፣ በምን አይነት ጥበብ ነው ከገጠመኝ ፈተና መውጣት የሚችለው እንዴት ነው፣ ራሴንስ ማበርታት የሚችለውን ነገር ብለሽ ራስሽን ማሳመን መቻል አለብሽ። ስለዚህ ራስሽን ካላሻሻል፣ ራስሽን ካላበረታታሽ ማንኛውም ሰው እኮ ሊያበረታታሽ አይችልም አይደለ? ከአንቺ የበለጠ ማንም ሰው የአንቺን ጥንካሬ የአንቺን ፖቴንሻል የሚያወጣ ማንም ሰው የለ

እንግዲህ ሌላኛው ይገጥምሻል ተብሎ የሚታሰቡ ፈተናዎች መቼም አንቺም ብቻ ሳይሆን ብዙ አብዛኛዎቹን ሰዎች ይገጥማቸዋል ተብሎ የሚታሰበው እንግዲህ የሚወዱት ሰው ካጠገባቸው ባልጠበቁት ሰዓት ከማይጠብቁት ሰው መከዳት ሲገጥማቸው ሰዎች ሊያዝኑ፣ ሊተክዙ ፈተና ውስጥ ሊገቡ ይችላሉ። በተለይ ደግሞ በጣም የምታፈቅ ሊሆን በጣም ልብሽን የሰጠሽው ብዙ ማንነትሽን፣ ጊዜሽን፣ እድሜሽን የሰጠሽው ሰው ለእኔ ሆነኛል ወደፊት ያዘልቀኛል ብለሽ ብዙ ማንነትሽን የሰጠ ተሰጠችው ሰው ድንገት በመሃል ምንም ነገር በመካከላችሁ ሳይፈጠር ድንገት ቢቀየርብሽ፣ ቢከዳሽ ወደ ማዘለት ትገቢ ትቻለሽ። እነዚህ የህይወት ቻሌንጆች ሊገጥሙሽ ይችላሉ። እንግዲህ አይገጥሙሽ ማለት አንችልም። ምክንያቱም አንዳንድ ጊዜ ሁሉንም ነገር በቃ ጥሩ ነው መልካም ነው ብሎ ማየትም ጥሩ አይደለም። ምክንያቱም የሚገጥሙ ነገሮች ናቸው። ይሄ በየዕለት ተዕለት ህይወታችን ላይ የሚገጥሙን ፈተናዎች ናቸው። ግን እንዴት ነው እንደዚህ አይነት ነገሮች ካልጠበቅሽው ሰው በጣም ከምታሚው ሰው ክህደት ሲገጥምሽ ደግሞ ራስሽን መመልከት አስፈላጊ ነው ማለት ነው። እንደዚህ አይነት ነገሮች ሲከሰቱብሽ ማዘን አይደለም ፣ መተከዝ አይደለም ፣ መጨነቅ አይደለም የሚገባሽ። በእርግጥ ለጥቂት ጊዜም ቢሆን ልብ ሊያዝል ይችላል። ብዙ ነገሮች አይምሮች ላይ መጥተው በቃ ለምን እንደዚህ አይነት ግንኙነት ጀመርኩ ወደሚባልበት ደረጃ ሊያደርስሽ ይችላል። ነገር ግን ደግሞ ህይወት እንደሚቀጥል ማወቅ አለብሽ። ምክንያቱም አንድ ሰው ቢበድልሽ፣ ቢያሳዝንሽ፣ ቢያስከፋሽ፣ ቢከዳሽ ምናልባት እርሱን ራሱ ህሊናው የሚጸጸተው እድሜ ዘመኑን የሚኖርበት አጋጣሚ ወይም ደግሞ ሁኔታ ሊፈጠር ይችላል። ነገር ግን ህይወት እንደሚቀጥል መገ ገንዘብ አለብሽ። የሚገጥሙሽ ፈተናዎች እንደምታልፊያቸው ማምን አለብሽ። አይገጥሙሽም አይደለም ግን ቢገጥምሽ ራሱ ችለሽ እና ደግሞ ጠንካራ ሴት ሆነሽ እነዚያን ፈተናዎች ሁሉ ተቋቁመሽ ማለፍ የምትች ሴት መሆን አለብሽ እንጂ በቃ እንዲሁ በቃ የገሌ ስለከዳኝ ኮብለሽ ራስሽ ዲፕሬሽን ውስጥ ማስገባት ለማይሆን ጭንቅት ራስሽን አሳልፈሽ መስጠት አስፈላጊ ነገር አይደለም። ምናልባት ያ ሰው የአንቺ ሰው ከሆነ ተመለሶ ተጸጽቶ በይቅርታ ልብ ሊመለስ ይችላል። ካልሆነ ግን ቢሄድ ይሻላል። ምክንያቱም ደግሞ ህይወትሽን ከሚያ የምንመሰቃቅልብሽ አንዴ ደስተኛ አንዴ ሀዘንተኛ አንዴ ለቅሶ የምታበዛ ሴት የሚያደርግሽ አይነት ወንድ ከሆነ ቢቀርብሽ ነው የሚሻለው ምክንያቱም ለአንቺ የሚያስብልሽ ጊዜውን ዘመኑን እድሜውን ሊሰጥሽ የሚፈልግ ሰው ለአንቺ ተመድቧል ፈጣሪ የሚያስቀምጥልሽ ሰው አለ ስለዚህ ልብሽን ማረጋጋት ሰከነ ማለት ወደ ውስጥሽ መስማት አስፈላጊ ነገር ነው ማለት ነው በተለይ እንደዚህ አይነት ፈተናዎች ሲገጥሙሽ ታዲያ ለቅሶ፣ እየዬ፣ ራስ ምግብ አለመብላት፣ ብዙ አይነት ዲፕሬሽን ውስጥ መግባት አስፈላጊ አይደለም። ይሄ ማንን ነው ራሱ የሚጎዳው? ራስሽኑ፣ መልሶ ሊጎዳች ስለሚችል ነው። ስለዚህ አንቺ ስትኖሪ ነው እኮ አይደለ ሁሉም ነገር ፍቅርም፣ ኑሮም፣ ትዳርም፣ ገንዘብም፣ ሀብትም ብዙ ነገሮች እኮ የሚኖሩት ያንቺ መኖር ሲታወቅ ነው አይደለም። ያንቺ መኖር አስፈላጊነቱን መገንዘብ መቻል አለብሽ። እስካሁን ከኛ ጋር ስለነበራችሁ አመሰግን። በያላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።